በፈጣሪ በቃ ጨርሱትና ማለት ነው። በቃ ድራማው ይለቅና ሩትና አብርሃም አንድ ላይ ሆነን ሆነው በቃ እኔ መመለስ አለባቸው እነዚህ ልጆች፣ እባካቸው ቤቱ ራሱ እንዴት እንደሚደብር ከኋላ ያለው ፎቶ ምናምን፣ እባክሽ አስቀሪውና በቃ እንደዘነበ በቃ ተመልሱ። ነገር አስረዳሀለሁ ቀስ በቃ አባቴ በቃ ተመለስ ዲ አውራት በቃ በቃ ጉጉት ሊገለን ነው። ባካችሁ ባካችሁ ወጣ ሰወጣ ስገባ አንድ ቀን እንኳን ሰላም ብለሽ የማታቂልች ዛሬ ላይ ተነስች ልወጣ ታፈቅርሃለች። ከልባ ነው የምትወድ ከልባ ነው የምታፈቅረህ ልብ ጥፍት እስከሚል ታፈቅራት አለ። እባካችሁ ተመለሱ በቃ፣ እንዳናገር ሁሌ አንተ ያልከው ነገር ነው ትክክል፣ ሁሌ አንተ ሀሳብ ነው ትክክል፣ ሁሌ አንተ የምትፈልገው ነው ማድረግ ልችለው። ዛሬ ጥሩ ዜና ነው መስማት የምንፈልገው እዚህ ጋር ማለት ነው። ስለዚህ የባካችሁ ተመለሱና በቃ ሰላማዊ ነው ሰላም ሰላም እንዴት ናችሁ የተወደዳችሁና የተከበራችሁ ወገንታትና ህዝበታት እንደምን አላችሁልን እንደምን ቆያችሁኝ የማዳም ቀመች እንዴት ናችሁልኝ እንግዲህ ዛሬ ደስ የሚል ነገር ያለ ይመስለኛል ምክንያቱም ሩታ ልቧ ተመልሷል ብቻ የዛሬውን ቪዲዮ ማለት ነው እንደዚህ አቅለብልቦ ያመጣን እስኪ ማን ነው እስኪ ማን ነው ከዛ ከዚህ ከዛ ከዚህ ብሎ የመጣ ማን ነው እስኪ እንደው እባካችሁ እባካችሁ እስኪ ሞቅ ደመቅ እናድርጉኝ። ቤት እስኪ በደንብ ላይ ካርጉት ዋንኬ ላይክ መግባት አለበት ይሄ ቪዲዮ። ሰብ እያደረጋችሁ እስኪ 25000 እንግባና ሌስኮ ወደ ዛሬ ቻናል በሰላም መጣችሁ። ወደ ቻናስ መጣችሁ። ልንደፋ ብለን የመጣ ነው። ልንደፋ ልንከረበት ብለን የመጣ ነው። አብርሽ ምን አይነት ነገር ምን አይነት ቦታ እንዳላት ተረድቻለሁ፣ ማለት ነው። ሰው እንግዲህ ዛሬ ያለሁት ሰፈር አካባቢ ነው። ያው ሩታ እንደሚመጣ ነግሬያታለሁ። ቤት ጠብቂ ብያት ነበርና ወደ ቤት ልገባ አካባቢ ነው። እና ከዛ በፊት የመጣሁበት ምክንያት ምንድን ነው? ቪዲዮም ለመስራት የተገደድኩት መጓጓቴ ተነሳ። እዚህ ጋ ሰላምታ ምናምን አይደለም መስማት የምፈልገው፣ ገብቷቸኋላ

አሁን ለምሳሌ ባለፈው ይሳቅን እንፈት ነው ምናምን ተባብለን ያው ነገሮች በኛ በኩል ፌል እንዳላረገ ቢገባልም በሰዎች በኩል ፌል ሊያደርግ ይችላል። አላውቅም ግን ልክ እንደዚህ ሁሉ ያሯሯጠን ዛሬ ወደ ዋናው ሜዳ ነው። ወደ ቤት ነው መግባት። ምንድን ነው ተነጋግረው፣ እንደዚህ ነ ዝም በላት። አብዛኛውን ነገር የምትናገረው ዝም በላት። እኔ እነግራታለሁ። በቃ እንዲህ እንዲያሰበ ስለሆነ ነው። አንቺ ምን ትያለሽ የሚለውን ነገር እኔ ቀስ እያልኩኝ አጋግለዋለሁ። በቃ እሺ፣ በል ይከብዳል፣ ግን እኔ ለአንቺ ስልሽ። አመሰግናለሁ። በቃ እርግጠኛ ሌላስጎፋሚሊስጎፋሚሊስፋ አድርጋለሁ። ምክንያቱም እኔ ያየሁባት ነገር ስላለ ነው። ኤኒዌይስ ወደ ቤት እንግባና አብራችሁ እንግቡና የሚፈጠረውን ነገር አብረን እናያለን። መልካም እድል ይሁንልን። ሁሉም ነው በጉጉት እየጠበቀ ያለው። እንዴት ነሽ? ባካችሁ ከጀርባ ያለውን ስዕል ግን አይታችሁ ላይላይ ወደ ደስታው ተመለሱ እንዴት ነበር እንደ ሁለት መቶ ሺህ ሲገባ እዚህ ቤት ሲከበር የነበረው ቫይብ ሲደረግ የነበረው እንዴት ነበር ስታከብሩት የነበረው እባካችሁ ባካችሁ ሰላም አብርሽ ቦርሳህን ይዘውና ናውጣ አብርሃም እኮ ማለት እሱ ነገሮችን በጣም አካበደውና አንቺን ላውራሽ ብዬሽ እኮ ነው መጀመሪያ ነበረ። ግን አልቻልኩም። ቅድሚያ አንቺን ማውራት ምን መሰለሽ ከቤት ከቤት ከቤት መውጣት አለብኝ ብሎ አማከረኝና፣ ከዛ በጣም ደነገጥኩኝና፣ አንቺን ላውራሽ ነበር መጀመሪያ ቅድሚያ። እሱ ያሱ መጣና በቃ ቤት ገብቼ ልብሴ ምናምን አውጣት ወደ ቡታጅራ ሄዳለሁ እያለ ነው፣ ነግሮ ነው ይህን ነገር የሚያደርገው። አይ ያው፣ እኔ ለእኔ መናገሩ ሳይሆን ቅመማ ቅመም ትጣልበት ነገር ሊያረገው መሆኑን ሳቅ፣ አንቺን ላማክርሽ ነበረ። ያው እንደ ጓደኛ ነው ያወራኝ። እኔ እሺ፣ እና ሻንጣይን ይዤ ወጥቼ በቃ ወደ ቦታ ጅራ ሄዳለሁ፣ ላይፍ እዚህ አስጠልቶኛል፣ በጣም ደብሮኛል ምናምን ነገር አለና ከአንቺ ጋር ያለው ነገር ያው እንደዚህ መሆኑ ይደብራል። ግን እሱ ደግሞ ጨማመርሽው እኮ ይሄ እኮ ማለት ነው፣ ትንሽ ነገር ብቻ አይደለም በቃ ትንሽ ነገር ነው የተባልሽው፣ እንደ እኮ ሌላ ሕይወት መጀመሩ ወይም ደግሞ ወደ ቡታጅራ መመለሱ ምናምን አይከብድም። እንግዲህ እሱ አስቦበታል አይደለ? ማለት ምን ላይ አርገው ስጀምር እንደዛ ሆኖ የመጣው ምናምን ይምን ሊገባኛቸው ተናዶ ነዋ። ምን ያናድደዋል? የተፈጠረው ነገር እያወቅሽ እንደታ በጣም ተና መለየት መለያየት በጣም ይከብዳል። እንጃ እንግዲህ አንችም እንታያድር ዝም ብሎ ተነስቶ መሄዳለን እንዴ? ዝም ብለዋለሁ። ተይው፣ ችግር የለውም እሱም በቃ ለእኔ ተይልኝ። እንዴ ዝም ብለዋለሁ ማለት ዝምማ እያልሽ ነው? አሁን እኮ ሻንጣር አስተካክል ብሎ እኮ ነው የገባው። በሩ እንዴት አድርጎ ጉ እንደገባ ራሱ አታውቂም። አታይ እኔ በጣም የደነገጥኩት እኔ ራሱ ስለስራ ሊያወራኝ ራሱ በዚህ ልክ ታይበዛሌ ደግሞ በሁለታችሁ ምክንያት እኔ ቁጭ ብዬ ከሱ ጋር ማውራት አልችልም። አንቺ ለሱ ላይ ሲጣ ፓርላማ ላይ ያሉት መንግስቶቻችን ምን ይቀደዱ ብሩታ፣ አንቺ ማነሽ ፅጌ? እጂ ልብስ እንደዚህ አይቀደድም። አትሂድም እንኳን ብትዩ ይሰማሻል፣ የሆነ ነገር ሂድ እንኳን ብትዩ ይሰማሻል። ምናምን እና ያለውን ነገር እንትን ባትዩ ደስ ይለኛል። ሩታ በቃ ዛሬ የሴቶች ቀን ነው። እባካች ሁላችሁም ሴቶች መልካም የሴቶች ቀን። እዚህ ጋር ግን የሆነች ሴት አለች፣ ቅመም እየቀመመች ያለች ፅጌ። በጣም የሴቶች ቀን በጣም ነው ማክበር ያለብሽ ዛሬ። ሩታዬ አንቺም መልካም የሴቶች ቀን። ግን እዚህ ጋር ሌላ ሌላ ታለመናቀ እሺ። በቃ ማለት ሁሉም ነገር በቃ ተ ያስተካክሏለሁ። ማስተካከል ያለብኝ እንዲሄድ ነው የምታስተካክ፣ ወይስ እንዳሄድ በቃ መሆን ያለበት ይሆናል። ችግር የለውም አወራዋለሁ። ወይ ወይ አውሪው። ማለት ደስ ይለኛል ብታወሪው። እሱ በቃ በጣም አስጨነቀኝ። እኔ እንደዛ ብሎ ስልሽ ሌላ ታሪካባት ውሃ በላችሁ። እዛ ጋ እዛ ጋር መጥፎ ነገር ስታስቡ የነበራችሁ ኮሜንታተሮች ምናምን እዚህ ጋ ማለት በቃ ይሄ እልሃችሁን ተውትና፣ አዊ በቃ እኔ እኮ ግራ ገባኝ። እግዚአብሔር ምን ማውራት እንዳለብኝ የራሱ ግራ ገባኝ። እኔ እንዳታሳመኝ ጽጌ እኔ ብሊስ እኔ ወይኔ፣ ወይኔ ጋይስ ተጋደዋል መሰለኝ። ጉዴ ፈላ። እንግዲህ መኝታ ቤት እንኳን አይገባም፣ እየተጨቃጨቁ ነው የሚሆነው። ወይ በጣም ነው ያደነኩሽ። አይገባም፣ ልክ ነሽ። ወይኔ ጉዴ ፈላ። ፈራሁኝ ጋይስ፣ በጣም ፈራሁኝ። ግን አያችሁ አደላ ተወደዋልሽ ብያችሁ የለም። እንጂ የራሱ ጉዳይ እየፈለገውን ነገር ያምጣ ነበረ የምትለው ማለት ነው። ይሄን ነገር ግን ያላደረገችው በቃ ትወደዋለች ማለት ነው። ስለዚህ በመሀላቸው እልህ ነው ያለው፣ ገባችሁ አይደል? እሱ የሆነ ነገር ስላደረገ እሷም ደግሞ የሆነ ነገር ስላደረገች ነው እንጂ ሁለቱም የማይወደዱ ሰዎች ሆነው አይደለም። እግዚአብሔር ቢፈቅድና ድጋሚ ተመልሰው ደስታቸውን ብናይ ደስታይ ነው ለመናገር ጋይሱነት። ኧረ ላይክ አርጉ፣ ቤቱን ላይክ አርጉ። ምን ነው

የወንዶች ጉዳይ ነው። ትዝ ያለኝ መጥታ ኳ ኳ ግቡ ምናምን አድርጋ እንትን ያለችው የሳመችው ብትሳሳሙ ደስ ብትሳሳሙ ደስ ይለኛል። ዛሬ ሌላ ስሜት ውስጥ አንደኛ ጠላት ተስፋ ቁርጥ ያደርጋል። ሁለተኛ ደግሞ ጌዲ ሌላ ነገር ውስጥ ከምንገባ መጀመሪያ መጨረስ ያለብንን ነገር መጨረስ ይችላልክ ሰማይ። አሁን ግን መሄዳችን አሁን ግን መጨርስ ያለብን ጉዳይ ስላለ አትሄድም። ተነስተን ነው ተረጋጋን

ከእሱ መሌት አትፈልጊም ማለት ደህና ነሽ? ደግሞ ደህና ነኝ። አልጠየቅኝ የምሬን ነው። ተወጁ አልቻላለ ከእሱ መሌት ምናምን መራቅ አትፈልጊም እ እንዲርቅሽ ምናምን አትፈልጊም ማለት። ለዛ ነው እንባሽ የመጣው አደላ። ልታለቅሽ እኮ ነበረ። ለምን አላለቀሽም ነው? በግድ አልቅሽ ነው። በግድ አልቅሽ ሳይሆን በቃ የሆነ ስሜት ትጠማሻለ። አስመሰለባችሁ አይ ትወዷልሽ ይመስለኛል ከሱ መራቅ የምትፈልጊ አይመስለኝም። ምን አገባኝ የምልሽ ስለቀረ ደስ ብሎኛል። ስርሽ ደግሞ መቅረትም አለበት አይደል? ያው አንቺ ከሱ ጋር መሆን ስለምትፈልጊና ስለምትወጁ አይደለ? ጥርሽ መጨርሻ አለ። ወይኔ ቆንጆ፣ በቃ እባክሽ ልጅ ዛሬ ማታ በደንብ አውሩበትና በውግቤ ብቻ በቃ እንጂ፣ አውሩበት አውሩበት እና ያለው የመቻችሁ ሌላ ምን ይባላል?